አይመለከትሽ ብሩታ። እንደውም አሁን ሳስበው ያጥፊ ላንቺ ነበር የሚገባሽ። እስቲ ሞክርኛ። አሁን ወራታ ብዙጭ፣ አሁን ጠራች። አንቺ የጠናሽ የለም ጭጭ። ቆይ ምን ለማድረግ እየሞከርሽ ነው? ይሆልሽ እንዲከባበር ጥሩ ነው። እሺ፣ ብዙ አትሳፈጪ ሮማን። እግሬ ልሽ ነይ ሮማን፣ እንውጣ። የእሷ ነገር የማሽት ግዴታ የለብሽም።

ባለፈው እንዳደረግሽው አሁን የምታደርጊ ነው ወይስ? ቆይ የሆነ ቀሽም አድርገሽ ነው የምታስቢው? ስሚ ሌላ ነገር ሳይፈጠር ካጥሬ ቢዞር ነው እሺ የምትሰሩት። ሀያ አራት ሰዓት በር ማንኳኳት አለበት። ማሚዬ እኔ ነኝ። በር እንዳትከፍቺ አልኳት። ሮማን ለምን? ቲና በር እያንኳኳች ስለነበር እሷ ነበረች እንጂ የመሰለች እናንተ እንደሆናችሁ መች አወቅን። በእናትሽ ጨቃጨቁብኝ። ፍቅር ሮማን፣ ይቅርታ ጠይቂያት። አንዳንዴ እንዲያለ ነገር ያጋጥማል። መቼም አላደርገውም። ማየ ሁል ጊዜ እኔ ነው ዝም ባ ቤዛ ለባቡሬ እኔን አንተ እንተባበር ስትል እንግዲህ እንዳታስቡ መቼም ቢሆን አለምንሽም። ባይሆን ከአዳይና ከለምለም ውጪ እነሱ ፊት ካየውሽ በጥፊ ነው ምልሽ። የሆነ ጥያቄ ሊጠይቅህ እሺ። በዚህ ልክ የቀረብካት የእኔ ብረቷና የቤቷ ብለህ ነው ይስ፣ ተመችቷህ ነው? ቆይ ሁሉም ነገር እንዳንቺ ጥቅም ፈላጊ መስልሻል እንዴ? ታዲያ መቼስ በአጭር ቀር ውስጥ አፍቅሬ ታለሁ አትልም። ምን አገባሽ? አንዳንድ ነገሮቹ ካገኘው ብዬ ጠይቅ አስተሳሰብሽ በጣም ያስጠላል ቤዛ። ለምን እኔና ንተ ተመሳሳይ የምንፈልግ ከሆነ ለምን አንተ ባበርም፣ ማለቴ እንዴት ብሎ ይጠይቃታል። በፈለከው መንገድ ይመቸኛል ባቡሬ፣ አንተ ይሄ አድርጊ ብቻ በለኝ እኔ አደርጋለሁ። ለምንድነው ሁሌ የተሳሳተ መንገድ ምትጂ? ስራይ ሰሞግዳት ነው እሱ አንተ ታደም ምን አገባ? ዋና ውጤታችን ነው። ማንም ይኖር ማንም ይሞት እኛ አይመለከተንም። ዋና የኛ መኖራችን። እንደዚህ አይነት አስተሳሰብሽ ይዘሽ ከፊት የጥፊ ላይሽ አልፈልግም ኦኬ ገባኝ። የሌሊን ነገር ከኔ ውስጥ ለመካፈል አትፈልግም። ከዛ በኋላ አንዴ ጥፊ ያጨውላታል። ከዚህ በኋላ ሌሊ በክፉ አይነሽ ልታየት አልፈልግም። ትሰማያለሽ? አሁን ከፊቴ ጥፊልኝ እላታል ማለት ነው። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሊ ቤተሰቦች፣ ጓንዴና መጣችሁ በያላችሁበት ሰላማችሁ በዝዝት ይበልልኝ። እንግዲህ ይህንን ቪዲዮ ከወደዳችሁት በየቀኑ እንዲደርሳችሁ ገሌውን መልክቷን በማቆር አዲስ ለሆናችሁ ሰብስክራይብ በማድረግ እንድትተባረታችሁኝ በተስፋ እንጠይቃለን። ማለት ነው የለምለም ደግነት። እንግዲህ የበረከት እናት ከጎዳና አንስታ ወደ ቤቷን ታስገባትና እንግዲህ ልብስ ትቀይራታለች፣ ሻወር አስገባታለች፣ ሁሉም ነገር ትቀይራታለች። ማለት ነው የራሳቸው የራሳቸውን በረከት ልጇንም በደንብ አርጋ ታስተዋውቃለች። በባለፈ እንዳያችሁት ከሆነ እንግዲህ እኔ እሸታለሁ በረከት እኮ አይቀበለኝም ልጄ እኮ አይቀበለኝም ብላ እየየ እያለች ነበረ። ከዛ በኋላ ለምለም በሁሉም ነገር በፀባይ ይዛት ከልጇ ጋር አስታርቃ እንግዲህ ልብስ ቀይራ፣ ሻወር አስገብታ፣ ልብስ የራሷ ልብስ ሰጥታ እንግዲህ ከጎዳና አንስታለች ማለት ነው። የለምለም ደግነትና የለምለም ርኽርነህነት እንግዲህ እናትም ስለሌላት እንግዲህ ማዘሯን አትፍሪ እኔ ሁሌም አለሁ የልጅሽ ሁሉም ነገር ተናግረሽ ቅርታ ትጠይቂዋለሽ፣ ነገሮቹ ማስተካከል ይኖርብሻል ማዘርዋ ትላታለች። በቃ አሁን እንግዲህ አሁን እንግዲህ ልብስሽን ቀይረሽ ልጅሽን ሲመጣ ሆ ብለሽ ትቀበይዋለሽ ትላታለች ማለት ነው። ለምለምም እንግዲህ የበረከትም እናትም በደስታ እሽ እያለች ማለት ነው። እንግዲህ ሩታና እንግዲህ ሮማን ቤቱን አጽጁ ስትላት ጸጥቷል። ሩታ እኮ አላየሽውም እንዴ? ለዛም ሁለቴ ያጸዳሁት። ለዛ ነው ወጣ ወጣ የሚያደርግሽ አሸዋለሁ እንዴ? ውጭ አሹ ከሌለ ስራ ከሌለሽ ዝፈኝልኝ ስትላት እንግዲህ ሮማንም ማለት እኔ እዚህ ቤት የተቀጠርኩት እኮ ልዘፍንልሽ አይደለም እኮ ስራ ልሰራ ነው እንጂ እንግዲህ እኔ ልደበርብሽ ነው ስትላትም እንግዲህ እንግዲህ መስፈን ያስለመለሽ ሰው ካለ እስከሚመጣ ድረስ ጠብቂው። ይሄ መናናቅ ሳይሆን መብቴ እንደሆነ ታይቀለሽ። መብቴ ደግሞ ልትጋፍኝ አይበ አይችችም በቃ እሺ፣ ለእኔን ቅረሽኝ ባይሆን መያዙን ሊያዝልሽ እያለቻት እንግዲህ ጥያቄ ሊጠይቀሽ ትላታለች ማለት ነው። ከዛም በኋላ ምን ልጠይቅንሽ ነው? በእኔና በአሹ ትቀኛለሽ እንጂ በፍጹም አልቀናም ያመሻል። ግን አሹ በአንቺ ምክኛ ሲከፋ ማየት አልፈልግም። ያኔ እኔ ካንቺ አሹ ካንቺ የበለጠ አሹ በጣም ሲከፋ አልፈልግም። እሺ፣ እኔ አንድ ጥያቄ ልጠይቅሽ ብላ ሮማን በተራዋን ይጠያየቃሉ። አሹን ታፈቅሪዋለሽ አታፈቅሪውም? ከዛ ሮማንም እኔ አላፈቅረውም። አሹ እኮ ወንድሜ እኮ ነው። ድጋሚ አልጠይቅሽም። ትወጁ አለሽ አትወጁም? እንግዲህ አሹ ማለት እኮ ወንድሜ ነው። እርግጠኛ ነሽ? የሱ የተለየ ስሜት የለሽም? ሮማንም የለኝም ብላ መልስ ትመልሳለች። ሮታም በጣም ደስ ብሏታል ማለት ነው። እኔና አሹ ፊት ምንም የተለየ አይነት እንግዲህ ፊት መቀስ ማሳየት የለም። ምን ማለት ነው? እኔ አልገባኝም። እያለችም በቃ ጨርሰናል እያለች እንግዲህ እሷንም ቆይ ምን አስበነው እያለችም እንግዲህ ሮማን ብቻ ለብቻውን እያሰበች ትገኝ ነበረ። ከዘክተዋ ከኋላ ትከተላታለች ማለት ነው። በረከትም እንግዲህ አባቱ እያሳለው ነበረ። አጠገቡ መጥቶ ቁጭልና ሉዛዜ ወረቀት ልሰጥ ነው ልጄ ባቡሬ እንግዲህ ደብተርና አስክሪፕቶ ይዘክና ይለዋል ማለት ነው። እቅርታ ልጄ ይቅር በለኝ እናትህንም ይዘህናና እሷንንም እቅርታ ልጠይቃት እፈልጋለሁ ከመሞቴ በፊት ይለዋል ማለት ነው። እነ ያንተ ልጅነቴ አምን ከተቀበለ ተቀበልኩ እኮ ቆይቷል። እኔ ከቀምጥ ለይቼ እኮ አላይም። ቆይ ለምንድን ነው ከእናንተ ያ ሁሉ መከራ ለማየት የፈረድክብን? በሰዓቱ በእናቴና በጎረቤታችን ሰውየ በጣም ተናድጄ ነበረ፣ ይለዋል ማለት ነው። ባቡሬ እስካሁን ልጅን እንደሆን እንደሆንኩኝ አላመንክም ነበር ማለት ነው፣ እያለ እንግዲህ። የባቡሬ አባት በጣም ታሟል፣ በጣም ያሳለው ይገኛል። ነገር ግን ምን ዋጋ አለው እንግዲህ እሳቸው ሞታ አሉ ማለት ነው። ቅምጥልስ ምን ልትሆን ነው? ምን ልወጣት ነው? እንግዲህ እሷ ደግሞ ከዳይመን ጋር ወደ ገጠር ሄዳ ነበረ። እንግዲህ አሁን የአባቷ ለቅሶ ሲሰማ ምን ልትሆን ምን ልወጣት ይሆን? እንግዲህ የልጅን አደራ ብላ ብሎ የበረከትን አደራ ይሰጣሉ ማለት ነው። እሳቸውንም በረከትን በቃ እኔ እንከባከባታለሁ ይላል ማለት ነው። በጣም በሚያስጠላ ሁኔታ እንግዲህ እንግዲህ በጣም ያስጣላል ማለት ነው። ለምለምና አዳይን እንግዲህ በጣም እንግዲህ ደስ ይላሉ ማለት ነው። ፍቅራቸው ያበረከትም እናትም ከእሳቸውም ጋር ሆነ። ያ ሁሉም የመከራ ዘመኔ ለመስፋት ብዬ ነው ጎዳና የወጣሁት። ዝምታኮ በጣም ያስፈራኛል። እንግዲህ ዝም ስል አራተሽ እና አጥፊ ይለኛል። ስለዚህ ለዛ ነው በዝምታ ውስጥ እንትን ብዙ መከራና ብዙ ስቃዮችን አሳልፈ ያለው ይጨንቀኛል ትላለች ማለት ነው የባቡሬ እናት። ሁሌም ለምን ለምን የሚል ቃላቶች እኔ ጋር ተደራረበ፣ ትላለች ማለት ነው። እንግዲህ ሮማንም ከደረጃ ላይ ወደ ታች ትመጣና እንግዲህ የእሩታን ትጠይቃታለች። ምን እየሰራሽ ነው ሮታ? አሹጌን የጠበቅነው። ቆይ ምልጫ አደርጊ ነበረ። ምኑ ነው ሮሚ? አሹን ታፈቅዴ ታፈቅያለሽ ብለሽ ለምን ጠየቅሽኝ? ምን አስጨነቀሽ? አሁን እኮ በቃ ጨርሰናል። አልፈልገውም ብለሻል። እንግዲህ አትሳሳች፣ እኔ አልፈልገውም አላልኩም ያው ነው ስለሱ መጨነቅ ይጠብቅብሽም። ስለዚህ መጨነቅ አያስፈልግም። ቆይ ምን ልታደርጊ ነው ሩታ? አሁን ማስጠልተውሽኛ ለምንድነው? ገብተሽ ስራሽን ማሰሪ ለምንድነው ምትጭጭቅኝ? አይ ሮታ ሮመና እንደዛ አድርጋለች ብለሽ ልታስቢ ልነግሽ ነው የመጣሁት የፈለኩት ነገር ከአሹም ማሰብ ይችላለሁ። ሩታ ምት ነው ተነሳብሽ እንዴ? ለምንድነው? ቆይ እንደዚህ ምቶጅ ከሆነ አሹን የምታሰቃይብኝ እኔን እንዴ ያስቀየሁት ታዲያ? እና እሱ ሁሌ አንቺ ናችን እያለ ነው። አንቺ ትችላ ትየዋለሽ መልሰሽ ከኔ ጋር ሲቀራረብ ትቀኛለሽ። ምን ባደርግሽ ይሻለሽ? አስተላልፋለች እንግዲህ፣ ሮታን ለሮማል ማለት ነው። ፍቅር፣ እኔ እሱ ስለወደደኝ ወይስ እኔ ስለወደድኩት ብቻ አይደለም የፍቅር መታወቂያ በምን ታወራለች? ደግሞ ሰምን ችልሻል። ምንድን ነው የሰማሽው? ልጅ ማስወረድሽ ስትል እንግዲህ የሮማንን ቅድም ትሰብራት አለች ማለት ነው። ሮማን በጣም አዝናለች ማለት ነው። በቃሽ፣ ሌላ ትርፍ ወሬ አታውሪ። ሴት ልጅ ሆነሽ የሴት ልጅ ነገር እንደዚ አይነት ነገር ማውራት እንግዲህ ያሳለፍኩትን ህይወት እኔ ራሴ ነው ማቀው። እንደዚህ አይነት ነገር ባትፈርጂ ይሻላል። ከዛም በኋላ ሮማን ተጸጽታ ወይኔ ምንድነው ያደረኩት ትላለች ቲና እየሮጠች የመጣች በሩ ስታኳኳ፣ እንግዲህ ሩተም ደግሞ ማን ነው ብላ አንተ አሹ ስትል ሮማን ከዛ በኋላ አሹ አለ ስትላለች። ቲና ኪና ለምንድን ነው አሩ አሹን የፈለግሽው? ነይ ነይ ነይ። ወዴት ነው ምትጂ? በናትሽ አሳልፊኝ። የሌሊ ባል ደግሞ ማን ነው? ባቡሬ ነው። ምን አርጊ ብሎሽ ነው? መንገድ ላይ ቁጭ ብሎ ሳየው እንግዲህ ተመልሼ የሮጥኩ እዚ መጣሁ። ለምን ለመሮጡን አስፈለገ? እኔ ገና ሳየው በጣም እፈራዋለሁኝ። በቃ ከፍቅር ጋር ተመልሼ ወጣለሁ ወደ ውስጥ ልግባ ግን ደጋ አለ እሱ ፈልጌ መጣቴ ሂጂ ከዚህ እያለች ሩታን በርት ቀረቀርባታለች አንቺ የተረጋጋሽ ትላታለች የዛሬ የነበረን ቆይታ በዚሁና በቃለን በቸር እስከምንገናኝ ድረስ ደህና ሰንብቱ ሰላም ለሀገራችን ሰላም ነው